ሞገደኛው ትራምፕ ዓይንን የሚያርገበግቡ ውሳኔዎቻቸው ሊቆሙ አልቻሉም። ምላሳቸው ቁጣን፣ ተግባራቸው ድርድርን እየወለዱ አይገመቴ መሆናቸውን ቀጥለውበታል። የአኮስታራ ፕሬዝዳንት ከሐማስ ጋር በቀጥታ ለመወያየት ልዑክ ይልካል ቢባል የእርግጡ ዜና ከመከሰቱ በፊት ማንም ባላመነ ነበር። ነገር ግን ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑክ አድርገው የሾሟቸውን አዳም ቦህለርን ወደ ዶሃ ኳታር ልከው ከሐማስ ጋር በቀጥታ እንዲገናኙ አድርገዋል። ይህንን ዜና ቀድሞ ይዞት የወጣው አክሲዮስ ቢሆንም ውሎ ሳያድር ዋይት ሃውስም አዎ ሆኗል ሲል አረጋግጧል። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት የአሜሪካውያን ሕይወት አደጋ ላይ እንዳይጣል ፕሬዚዳንት ትራምፕ ከሐማስ ጋር ውይይት እንዲደረግ አዘዋል ብለዋል ቃላቀባይዋ ጉዳዩን ከብሔራዊ ጥቅም ጋር አገናኝተው ነው መግለጫ የሰጡበት። በኳታር የተደረገ ውይይት ምን ውጤት እንዳመጣ እስካሁን ግልጽ ባይሆንም የአሜሪካ ሐሳብ ግን ግልጽ ነው፤ አሜሪካዊ ዜጋ የሆነውን ኤዳን አሌክሳንደርን ማስለቀቅ ይህ አሜሪካዊ ላለፉት 17 ወራት በጋዛ ታግቶ ይገኛል። ሐማስ እስካሁን 59 ነፍሶች በእጁ እንዳሉ ይነገራል። ከእነዚህ ውስጥ 35ቱ መሞታቸውን አክሲዮስ ዘግቧል። ሁለቱ የገቡበት አልታወቀም። 22ቱ ግን በሕይወት እንዳሉ ይታመናል። ከእነዚህ ውስጥ አንዱ ኤደን አሌክሳንደር ነው። እናም አሜሪካ ከሌሎቹ አይሁዶች ነጥላ ስለ ኤዳን ስትል ድርድር መርጣለች። ዋሽንግተን እንደ አውሮፓውያን አቆጣጠር በ1997 አሸባሪ ብላ ስም ካወጣችለት ሐማስ ጋር በቀጥታ ስትደራደር ታይታ አትታወቅም። ምንም ነገር ለመሞከር ችግር የሌለባቸው ትራምፕ ግን አደረጉት። አስገራሚው ነገር ትራምፕ በኳታር ዶሃ ቡድናቸው እየተደራደረ እርሳቸው ከዋሽንግተን የጻፉት ማስፈራሪያ ነው በትሩዝ ሶሻል ገጻቸው ላይ ሻሎም ሀማስ፣ ሰላም ሀማስ። አመራሩ ታጋቾችንም ጋዛንም የሚለቅበት ሰዓት ደርሷል። ከዚህ የተሻለ ጊዜ የለም በማለት በሰላምታ የጀመሩትን ጽሑፍ ሲኦል ትገባላችሁ ብለው በማስፈራራት ደምድመውታል። ለጋዛ ሕዝብ ደግሞ እንዲህ አሉ። ለጋዛዎች መልካም ነገር ከፊታችሁ አለ፣ ነገር ግን ታጋቾችን ይዛችሁ ይህ አይሆንም። ካልሆነ ምድሩ ወደ ገሃነም ይቀየራል ሲሉ ከባድ ማስፈራሪያቸውን አድርሰዋል። ትራምፕ ከሐማስ ጋር መነጋገራቸው ለእስራኤል ምቾት እንዳልሰጠ ተነግሯል። በእርግጥ ዋይት ሃውስ ይህ ከመሆኑ አስቀድሞ እስራኤል ጉዳዩን እንድታውቀው አድርጓል። ነገር ግን የውይይቱን ዝርዝር ማወቅ የቻለችው በቀጥታ ከአሜሪካ አይደለም፣ ይልቁንም ከሦስተኛ ወገን ነው። የእስራኤሉ ጠቅላይ ሚኒስቴር ቢሮ እስራኤል ለአሜሪካ አቋሟን ግልጽ አድርጋ ሳውቃለች የሚል ምጥን ያለ መግለጫ ከማውጣቱ በስተቀር ሌላ ምንም ነገር ትንፍሻ አላለም። ይሁንና ኔታንያሁ ከሚጠየፉት ሐማስ ጋር መነጋገር በራሱ ትልቅ ችግር ነው። የትኛውም የሪፐብሊካን ይሁን የዲሞክራት ፕሬዚዳንት ይህንን አድርጎታ አይደለም ሞክሮት አያውቅም። ከቀናት በኋላ የሚጠናቀቀው የሐማስና የእስራኤል የተኩስ አቁም ስምምነት ደግሞ ሌላ ጭንቅ አምጥቷል። እስራኤል ስምምነቱ ይራዘም እያለች ነው። የቀድሞ የእስራኤል የመከላከያ ሚኒስትር ዮአፍ ጋላንት ታጋቾች ሳይለቀቁ ወደ ጦርነት እንግባ የሚለውን ሐሳብ ተቃውሟል። ኔታንያሁ ከገፉበት በታጋቾቹ ላይ የሞት ፍርድ እንደ መፍረድ ይቆጠራልና። ሐማስ ግን በርካታ የፍልስጤም እስረኞች ካልተለቀቁና ዘላቂ ነገር ካልታሰበ አይሆንም እያለ ነው። ትራምፕ ግን ከሐማስም ጋር እየተደራደሩ ለእስራኤልም የጦር መሳሪያ እያቀበሉ የሚሆነውን ማየት የመረጡ ይመስላሉ። ከሰሞኑ የሶስት ቢሊዮን ዶላር የጦር መሳሪያ ግዢ ያጸደቁላት እስራኤል በጋዛ የጀመረችውን ሥራ የምትጨርስበትን መሳሪያ እንደያዘችም ተናግረዋል። ሐማስ ሆይ ወዮልህ ነው ነገሩ። 900 ኪሎግራም ክብደት ያላቸው የምሽግ ምድር መሻ ፈንጂዎችን ለእስራኤል ያጋዘችው ዋሽንግተን ሐማስንም አወራለሁ እስራኤልንም አስታጥቃለሁ እያለች ይመስላል። መላው የጠፋበት የጋዛ ጉዳይ የተለያዩ ኃይሎች የተለያዩ መፍትሄዎችን እያቀረቡበት ይገኛሉ። ትራምፕ እንደ ግል ንብረት እጠቀልለዋለሁ ያሉት ሰርጥ አረቦቹም እኛም ሐሳብ አለን ብለውበታል። በካይሮ አስቸኳይ ስብሰባ ያደረገው አረብ ሊግ በግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የተወጠነውን ዕቅድ አጽድቋል። 112 ገጾችን የያዘው የአረቦቹ ሰነድ ጋዛን ባለሙያዎችና ገለልተኛ ዜጎች ይምሯት ሲል ምክሩን ለግሷል። በሌላ አነጋገር ለሐማስ ደህና ሰንበት የሚል ደብዳቤ እንደ መጽሐፍ ተቆጥሯል። የሐማስን ስም ያልጠቀሰው ሰነዱ ለፍልስጤም አስተዳደር ግን የተወሰነ ቦታ ሰጥቷል። ጋዛን የሚመራ ኮሚቴ እንዲቋቋምም ሀሳብ አቅርቧል። አረብ ሊግ በተለያዩ ካርታዎችና የግንባታ ንድፎች የተሞላው የግብፁ ሰነድ የአረብ ሊግ ይሁነኝ ብሎ ተቀብሎታል። ለጋዛ ከመሠረታዊ ልማት ባለፈ የባህር ዳርቻ ሆቴሎችና አየር ማረፊያ እንዲገነባላትም ታቅዷል። ይህንን ለማስፈጸም 53 ቢሊዮን የአሜሪካ ዶላር እንደሚያስፈልግም አረቦቹ ተስማምተዋል። ይሁንና የገንዘቡ ምንጨት እንደሆነ፣ ማን ምን ያህል እንደሚያዋጣ የዘረዘረው ነገር የለም ይህንን ሰነድ የተመለከተው ዋይት ሐውስ ሰነዱ ተቀባይነት የለውም ብሏል። የብሔራዊ ጸጥታ ካውንስል ቃል አቀባይ የሆኑት ብሪያን ሂውዝ ሰነዱ የጋዛ መሬት ለመኖር የማይመች መሆኑን አልገለጸም፣ የሰው ልጅ እዚያ መኖር እንደማይችል አላሳየም ብሏል። ፕሬዚዳንት ትራምፕ ከሐማስ ነፃ የሆነ ጋዛን ለመገንባት ካላቸው ዕቅድ ጋርም ይጣረሳል ሲሉ ሂውዝ አስረድተዋል። እስራኤል የአረብ ሊግን ዕቅድ የተቃወመችው ሲሆን ሐማስ እና የፍልስጤም አስተዳደር ግን በአብላጫው ደግፈውታል። ሐማስ በጋዛ ምርጫ እንዲደረግ የሚጠቅሰውን የፕሮጀክቱን አካል አድንቋል። ለ18 ዓመት ጋዛን ያስተዳድረው ሐማስ እንዲሁም ያለረባ ምርጫ ሥልጣን ላይ ያሉት የፍልስጤም አስተዳደር ፕሬዚዳንት መሐሙድ አባስ ከሥልጣን ገለል እንዲሉ፣ ሌሎች የፍልስጤም ኃይሎችም እንዲካተቱ የአረብ ሊግ የፈለገ ይመስላል። አረቦቹ የሙስሊም ወንድማማቾች ተከታይ የሆነውን ሐማስ ገለል ማድረጋቸው አንድም ለውስጥ ፖለቲካቸው አንድም አሜሪካንና እስራኤልን ለማስደሰት ይጠቅማቸዋል። ዶናልድ ትራምፕ በጉዳዩ ላይ የሚይዙት የመጨረሻ አቋም እስካሁን አልታወቀም። ይሁንና የግብፅና የዮርዳኖስ ባለሥልጣናት ትራምፕ ጋዛ ላይ አቋማቸውን ለስለስ አድርገዋል ብለው ያምናሉ። ባለሥልጣናቱ ለዚህ ምስክር የሚጠሩት ፕሬዚዳንቱ በኮንግረስ ፊት ያደረጉትን ንግግር ነው። ትራምፕ የአስተዳደራቸውን የፖሊሲ መስመር በግላጭ ባሳየው ንግግራቸው ላይ ስለ ዩክሬን ታሪፍና ግሪንላንድ ብዙ ቢሉም የጋዛውን እቅዳቸውን ግን አንድም ቦታ አልጠቀሱትም። ይህ የአቋም መለሳለስ ነው ብለው ባለሥልጣናቱ ያሰቡትን በዚህ ምክንያት ነው። ጉዳዩን እስከ መጨረሻው ለመግፋት ቢያስቡ ኖሮ በንግግራቸው ሊጠቅሱት ይችሉ ነበር፣ ግምታቸው ነው። አንድ የዮርዳኖስ ባለሥልጣን የትራምፕን ልብ አሸንፈነዋል ሲሉ ለሚድልስታይ ተናግረዋል። ለነገሩ ይህ ነገር ከዚህ ቀደምም ሲጠረጠር ነበር። ትራምፕ ጋዛን እጠቀልላለሁ ሲሉ የነበሩት አረቦቹ ሁለት ነገር እንዲያደርጉላቸው በማሰብ እንደነበር ብዙዎች ጽፈዋል። የመጀመሪያው ሐማስ የተባለውን ድርጅት ከጋዛ የነገ ሕይወት ጋር ማፋታት ነው። ሁለተኛው ደግሞ ለጋዛ የመልሶ ግንባታ ራሳቸው አረቦቹ ገንዘባቸውን እንዲያፈሱ ለማድረግ ወዳጃቸው እስራኤል ምድረ በዳ ያደረገችውን የጋዛ መሬት ገንዘብ አዋጪ አምጪ ሳትባል እንድትታለፍም ፈልገዋል። የጦርነቱ የጥፋት መጠን በአሜሪካ የጦር መሳሪያዎች የተስፋፋ እንደመሆኑ ደግሞ ራሷ ዋሽንግተንም የመዋጮ አካል እንድትሆን ትፈለጋለች። ይሁንና አሁን ትራምፕ በያዙት ማስፈራሪያ ዋሽንግተን ከገንዘብ መዋጮ እንዲሁም ከተጠያቂነቱ ወይ ለመሸሽ ካልሆነም ጥቂት ብቻ ለማዋጣት ይፈልጋሉ ትራምፕ። ከዚህም በላይ ዓለም በጋዛ የጠፋውን ሳይሆን በቀጣይ የሚገነባውን እንዲያስብ ለማድረግ ትራምፕ የሄዱበት መንገድ ጋዛን እጠቀልላለሁ ማለት ነበር። ተገማች ያልሆነው የትራምፕ ታክቲክና መንገድ ግን ጋዛን ሰላም ይሰጣታል ማለት ላይሆን ይችላል። አረብ ሊግ የሚያስበው ምን ያህል ይፈጽማል? ትልቅ ጥያቄ ነው። የሐማሱ ባለስልጣን ሳሚ አቡ ዙሁሪ ሐማስ ትጥቅ ፍታ የሚለውን የአሜሪካንና የእስራኤልን ጥያቄ ውድቅ አድርገዋል። ይህ የህልውና ጉዳይ ነው ብለዋል የሐማሱ ሰው